በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ በክርስቶስ ክርስቲያን በወልድ ውሉድ ተብላችሁ የተሰየማችሁ አእይንተ እግዚአብሔር አበው ካህናት፣ አሃው ዲያቆናት የቤተ ክርስቲያን ጌጦቿ ምእመናን አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር፣ እንዲሁም በሌላ እምነት ሆናችሁ ትምህርት እናገኛለን ብላችሁ በዚህ ለምትከታተሉ በጠቅላላ ሰላመ እግዚአብሔር ከሁላችን ጋር ይሁን። የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት አንድነት ከሁላችን ጋር ይሁን። የቅድስተ ቅዱሳን ድንግል ማርያም አማላጅነትም አይለየን። ረድኤተ እግዚአብሔርን አጋዥ በማድረግ ለክርስቲያኖች ሁሉ ዛሬ የማስተላልፈው የእግዚአብሔር ቃል ሰዎች ከአጋንንት አሰራር ይወጡ ዘንድ የጌታን ጽዋና የአጋንንትን ጽዋ በአንዴ ሊጠጡ እንደማይችሉ የእግዚአብሔር ቃል የተናገረውን ለማስታወስ ይልቁንም ደግሞ ሃሎዊን ተብሎ የሚታወቀው በዓል ምንድን ነው መሠረቱ ምንድን ነው ለምን ይከበራል እነማን ያከብሩት ነበር እኛስ ክርስቲያኖች ይህንን በዓል ልናከብረው ይገባል ወይ የሚለውን ይህን መልእክት እናንተም ሰምታችሁ ሌሎች ሁሉ እንዲሰሙት እባካችሁ ላይክና ሼር በማድረግ ለሁሉም አድርሱት መንፈስ ቅዱስ በእኔም በእናንተ ላይ ይደር የምንሰማውን ቃል ሁሉ ይባርክልን። የአጋንንትን አሰራር ከእግራችን በታች ይጣል። እግዚአብሔር በመንፈስ ቅዱስ ልቦናችንን ይሙላ። ስትወጡም ስትገቡም የእግዚአብሔር ክንድ ጋሻ ቀኙ ከለላ ይሁናችሁ። እሱን እስከ መጨረሻው አምልከን ለመኖር የአምላካችን ቅዱስ ፈቃድ አይለየን። የሞቱ ዘመዶቻችንን ይልቁንም በተለያየ ቦታ በክርስቲያኖች ላይ በሌሎችም ላይ የሚደርሰውን ሁሉ ግፍና መከራ እግዚአብሔር ይግፈፍልን። በተለይም በኦርቶዶክሳውያን ላይ ያለውን መከራ ሁሉ እግዚአብሔር እንዲገፍ ጸሎቱን ማድረጋችን ወደ እሱ ነውና እሱም አይነ ምረቱን ወደ እኛ ይመልስ ዘንድ ፍቃዱ ይሆንልን። ቀድሜ እንደ ገለጽኩላችሁ ሃሎዊን የሚለው የማ በዓል ነው? ምንድን ነው በዓሉ? ከምን ጋ ይገናኛል? ከዚህ በፊት ያስተማርኳቸውን ትምህርቶች ወደኋላ ኋላ ማየት ትችላላችሁ። በዛሬ ግን የፈለግኩት አንደኛ በአሉ በነማን ይከበር ነበር ሁለተኛ በአሉ ለምን ይከበራል ሦስተኛ ሰዎች በዚህ ቀን ፊታቸውን ይሸፍናሉ የተለየ ልብስ ይለብሳሉ ለምን አራተኛ ይህ ህሳቤ ከማን ጋር የተገናኘ ነው የነቢያትን የሐዋርያትን የሊቃውንትን ጉባኤ የባረከ እግዚአብሔር የኔና የእናንተንም ይባርክልን። በመጀመሪያ ሃሎዊን የክርስቲያን በዓል አይደለም፣ የኦርቶዶክሳውያን በዓል አይደለም፣ በዓልም አይደለም፣ ባህልም አይደለም። ለክርስቲያን መጽሐፍ ቅዱስ ከሚያወግዛቸው በዓላት አንዱ እንዲህ አይነቱን በዓል ነው የሃሎዊንን። በዓል ለስም አጠራሩ ክብር ምስጋና ይግባውና ሰማይና ምድርን የፈጠረ ኃያሉ እግዚአብሔር ከሰጠን አስርቱ ትእዛዛት የመጀመሪያው ከኔ በቀር ሌላ አማልክትን አታምልክ የሚል ነው። ይህ የእግዚአብሔር ትእዛዝ ነው። ከእሱ በቀር አምላክ የለም። የሃሎዊን በዓል የት በነማን ጀመረ? የሃሎዊን በዓል የጀመረው በአውሮፓ ይልቁንም ደግሞ በአየርላንድ የጀመረ ነው። በጥንት አየርላንድ ሴልቶች የሚያከብሩት በዓል ሲሆን በተለይ ደግሞ የሳምሄይን በዓል እየተባለ ይታወቃል። ይህንን በየትኛውም ስፍራ ላይ ልታገኙ ትችላላችሁ። ሃሎዊን ዝ ብሊቭድ ቱ ሃቭ ኮኔክሽንስ ቱ ዘ ፌስቲቫል ኦፍ ሳምሄይን ሰለብሬትድ አሞንግ ዘ ሴልስ ኦፍ ኤንሸንት አየርላንድ። ሃሎዊን በጥንቱ አየርላንድ በሴልቶች መካከል ከሚከበረው የሳምሄይን በዓል ጋር ግንኙነት እንዳለው ይታመናል። አዎ፣ ነው የጀመረው። ከዛ ነው ከአይርላንድ የሳምሄይን በዓል የጀመረው መልካም ይሄ በዓል ለምንድን ነው የሚያከብሩት ስንል የሞቱ ነፍሳት የዘመዶቻቸው ነፍሳት ቤታቸውን ለመጎብኘት በዚህ ቀን ይመጣሉ በተለይ ደግሞ በኦክቶበር ተሪፈርስት ላይ ይመጣሉ ከዛ ኖቨምበር ዋን ጥንት አዲስ ዘመናቸውን ይጀምራሉ በሚል መንፈስ ነው የሞቱ ነፍሳት ቤታቸውን ለመጎብኘት ይመለሳሉ በዓመቱ ውስጥ የሞቱት ደግሞ ወደ ሌላኛው ዓለም ይጓዙ ነበር ተብሎ ስለሚያምኑ፣ ከዚህ የተነሳ ይሄንን በዓል ነፍሳት ይመጣሉ፣ ቤታቸውን ይጎበኛሉ፣ የሞቱ ዘመዶች ሁሉ ይመጣሉ የሚል አመለካከት አለው። በዓሉ የሚከበረው ለዛ ነው። በዚህ ቀን አለባበስ ምን ይመስላል? የሃሎዊን በዓል የሚያከብሩ ሰዎች በተለይ ታችሁ ከሆነ ሙቪ ላይ ታችሁ ከሆነ ፊልም ላይ ታችሁ ከሆነ ወይም ደግሞ በውጭ ሀገር የምትኖሩ በተለይ በምኖርበት በአሜሪካን ሀገር ያሉ ሰዎችን ማታ ማታ ላይ ምን እንደሚያደርጉ ምን ዓይነት ነገሮች እንደሚደረጉ ምን ዓይነት ወንጀሎች እንደሚሰሩ በየዜናው ላይ ያለ ጉዳይ ነው። በዚህ ቀን ሰዎች አለባበሳቸውን ይቀይራሉ፣ ጭምብሎች ያደርጋሉ። ፊታቸውን ይደብቃሉ። የመደበቂያ ልብሶች ይለብሳሉ። ይሄ በጥንትም ዘመን ይደረግ ነበረ። ስለዚህ ዛሬ ድረስ ይሄ ልብስ ይደረጋል። ራሳቸውን ይቀይራሉ። ለምንድነው እንደዚ የሚያደርጉት? የሚመጡት ነፍሳት እንዳያቋቸው እንዳያውቋቸው በመናፍስቱ እንዳይታወቁ ፊታቸውን ይሸፈናሉ። እንግዲህ መናፍስት ከሆኑ ረቂቃን ናቸው። ፊትን በጭምብል በመሸፈን ወይ ጥቁር ልብስ በመልበስ ሰዎች ከመናፍስት እናመልጣለን ብለው የሚያስቡ ከሆነ ይሄ እንግዲህ ሁላችሁም ልትገምቱት የምትችሉት ነው የሚሆነው። ስለዚህ ትልቁ ነገር ምንድን ነው? በዓሉ የክርስቲያን በዓል አይደለም፣ ከመናፍስት ጋር የተገናኘ ነው በእርግጠኝነት። ይሄ በዓል ከምን ጋር ነው ሊገናኝ የሚችለው ብላችሁ ስትሉ ከጠንቋይ ከቃልቾች ከአጋንንት ከርኩሳን መናፍስት ጋር ነው። እንደዚህ በዓሎች እንዲበረቱ የሚደረገው ባለፈው የጻፍኩት መጽሐፍ አለ። ደኒው ኤጅ ሙቭመንትን በተመለከተ ሎ ኦፍ አትራክሽንን በተመለከተ እንዲህ እንዲህ አይነት በዓሎችን ነው የሚያበረታቱት። ምክንያቱም ግንኙነቱ ከርኩሳን መናፍስት ጋር ስለሆነ አንዳንድ ሰዎች አይ የክርስቲያን በዓል ነው ከክርስቲያን በዓል ጋር ይገናኛል ብለው ያስባሉ። አይደለም። ኢንሳይክሎፔዲያ ብሪታኒካን ተመልከቱት። ሌሎችንም ተመልከቱ። ይሄ የሚገናኘው ከዊችስ ከፌሪስ ከዴመንስ ጋር ነው የሚገናኘው። ምክንያቱም ከእነሱ ጋር በዚህ ቀን አሶሲሽን አለ ብለው ያስባሉ። ግንኙነት አለ በዚህ ቀን ከአጋንንት ጋር ከጠንቋይ ከእርኩሳን መናፍስት ጋራ ወይም ከቃልቾች ጋራ በዚህ ቀን ግንኙነት አለ ብለው ያስባሉ። ምክንያቱም ስጀምር የነገርኳችሁ ለምሳሌ በዓሉ በተለይ በሳምሃይን ጊዜ አየርላንድ በእነሱ ዘመን እንዴት ይከበር እንደነበር ሲናገሩ በጣም አድርገው የሚያመሰግኑት ምንድን ነው? ሳምሃይን ፔሪድ ዋዝ ዲምድ ፌቨራብል ፎር ዲቪኔሽን ኦን ማተርስ ሰቻስ ማሬጅ ሄልዝ እንድ ዴዝ ይላሉ። ምን ማለት ነው? የሳምሃይን ዘመን ለምሳሌ እንደ ጋብቻ ጤናና ሞት ባሉ ጉዳዮች ላይ ለጥንቆላ ተስማሚ ነው ብለው ያስባሉ። ስለዚህ ይህ በዓል ግንኙነቱ ከክርስቲያን ጋር አይደለም። ብዙ ሰዎች የሚመስላቸው ይኖራሉ። በተለይ አሜሪካ ውስጥ የምትኖሩ፣ አውሮፓ ውስጥ የምትኖሩ በጣም ማዝ ነው። ግን ኢትዮጵያ ውስጥም ይሄ ነገር እየሆነ በመምጣቱ እያየሁም ስለሆነ እንዴት ነው ይሄ ነገር፣ ምን አይነት ዘመን ላይ ያለ ነው? ምንድን ነው የምታስቡት? ቅዱስ ጳውሎስ የሚመክረን ምንድን ነው ምን እንደሚነግረን ልጆቼ ሆይ ከጣዖት ሽሹ እያለ የሚነግረን ምንድን ነው? የእግዚአብሔር ቃል የሚነግረን ቅድም እንዳነሳውላችሁ ከአስርቱ ትእዛዛት የመጀመሪያው ትእዛዝ ከእኔ በቀር ሌላ አምላክ አታምልክ። በሰማይ አታምልክ፣ ሰማይ ላይ ባለው በፀሐይ፣ በጨረቃ፣ በከዋክብት፣ በደመና አታምልክ፣ በዝናም አታምልክ፣ በምድር አታምልክ፣ ምድር ላይ ባለው በተራራው፣ በሸንተረሩ፣ በወንዙ፣ በጅረቱ፣ በዛፉ፣ በቋጠኙ፣ በሰው በእንስሳት በአራዊት አታምልክ። በባህር በውቅያኖስ አታምልክ። ውስጣቸው ባለው በአዞ በአሳንበሬው በጉማሬው በምንም ነገር አታምልክ። እኔ ነኝ እነዚህ ሁሉ የፈጠርሁትና ከእኔ በቀር ሌላ አምላክ የለም። እኔን አምልክ ይልሃል። የእግዚአብሔር ቃል ራሱ እግዚአብሔር ይናገራል። እኔን አምልኩ ይላል። እኔን አምልክ ይልሃል። እኔን አምልኪ ይልሻል። ከዚህ በስተቀር ሌላ ማንም የለም። ከመናፍስት ጋር ባለ ግንኙነት ከጠንቋይ ጋር ባለ ግንኙነት፣ ተመልከቱ። ዲቪኔሽን ነው፣ ይሄ ጠንቆላ ማለት ነው። ከጥንቆላ ጋር በተገናኘ መንፈስ እንዲህ አይነት በዓሎች የክርስትናን በዓል ለመሻር የክርስትናን እምነት ለማጥፋት የመጡ የርኩሳን መናፍስት ስብስብ ትውልዱን እያቆሸሸው ይገኛል። ብርሃን ዓለም ቅዱስ ጳውሎስ ከጣዖት ጋር እንዳንተባበር ሲጽፍልን በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 14 ላይ ስለዚህ ወዳጆች ሆይ ጣዖትን ከማምለክ ሽሹ ይላል። ወዳጆች ሆይ ይላችኋል። ይሄ የተጻፈው ለወዳጆች ነው ለክርስቲያኖች ነው። ወዳጆች የሚላችሁ በክርስቶስ የተወደዳችሁ ናችሁ። የተገዛችሁት በደም ነው። የተቤዣችሁት በደም ነው። በቀራኔው አደባባይ የበፈሰሰ ደም ነው። ደሙ የኢየሱስ ነው። የሰው ደም አላዳንንም። የበግ ደም አላደንንም። የጌደር ደም አላደንንም። የንቦሳ ደም አላደንንም። ያዳንን የአብ ልጅ ወልድ የድንግል ማርያም ልጅ ኢየሱስ ክርስቶስ ከሁለት አካላት አንድ አካል፣ ከሁለት ባሕርያት አንድ ባሕሪ ሆኖ በቀራኒው አደባባይ ባፈሰሰው ደሙ ነው። በአምስት ቀኖት ተቸንክሮ ነው። የሾህ አክሊል ደፍቶ ነው። ስድስት ሺህ ስድስት መቶ ስልሳ ስድስት ጊዜ ተገርፎ ነው የዕዳ ደብዳቤያችን የተደመሰሰው መርገመ ሥጋ መርገመ ነፍስ የጠፋው። ስለዚህ ወዳጆቹ ይላችኋል፣ ጣዖትን ከማምለክ ሽሹ። ልባሞች እንደመሆናችሁ ላለው በምለው ነገር እናንተ ፍረዱ ይላል፣ ቅዱስ ጳውሎስ ነው። እናንተ ፍረዱ። ሃሎዊን የማ በዓል ነው? የሚሰዋው ለማን ነው? የሚዘመረው ለማን ነው? የሚጨፈረው ለማን ነው? ለአጋንንት አይደለምን? ይነግረናል ሐዋርያው የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? እናንተ ክርስቲያኖች በቅዳሴው የምትሰሙት በመሐሌቱ የምትሰሙት በሳታቱ የምትሰሙት በየለቱ የምታደምጡት የእግዚአብሔር ቃል አይደለምን? የምትካፈሉትስ፣ የምትበሉት የምትጠጡት፣ የክርስቶስ ሥጋና ደም አይደለምን? ሐዋርያው ይናገራል። በአንደኛ ቆርንጦስ ምዕራፍ 10 ቁጥር 19 ላይ እንግዲህ ምን እላለሁ? ለጣዖት የተሰዋ ምናምን እንደሆነ እላለሁን? ወይስ ጣዖት ምናምን እንዲሆን እላለሁን? ዋናው ጣዖቱ ነው ምናምን ነው አለው። ምናምን በጣዖት ውስጥ የሚያድረው ጋኔን ነው፣ የአጋንንት ማደሪያ ነው። ስለዚህ እናንተ ክርስቲያኖች የእግዚአብሔርን በዓል አክብሩ እንጂ የአጋንንትን በዓል ልታከብሩ አይገባችሁም ይላል አይደለም ጣዖት ከንቱ ነው። ነገር ግን አሕዛብ የሚሰውት ለአጋንንት እንዲሆን እንጂ ለእግዚአብሔር እንዳይሰውላለሁ። ሃሎዊን የአጋንንት እንጂ የእግዚአብሔር በዓል አይደለም። ከአጋንንት ጋር ማኅበርተኞች እንድትሆኑ አልወድም ይላቸዋል። ከአጋንንት ጋር ማኅበርተኞች እንድትሆኑ አልወድም። ትልቁ መልእክት የዛሬው ይሄ ነው። ከጣዖት ሽሹ ብሎ ነበር። ከአጋንንት ጋር ማኅበርተኞች እንድትሆኑ አልወድም። አንዴ ክርስቲያን አንዴ ጣዖት ማምለክ አይቻልም። አንዴ ክርስቶስ አንዴ በሊሆር ወይም ጋኔንን ማምለክ አይቻልም። አንዱን እግዚአብሔርን ብቻ እናመልከው ዘን የፈጠረንን እሱን እናከብረው ዘን ስሙንም እንጠራ ዘን እንቀድሰው እናከብረው ዘን። እግዚአብሔር እኛን የሰው ልጆች ሁሉ ፈጥሮናል። የጌታን ጽዋና የአጋንንት ጽዋ ልትጠጡ አትችሉም ይላችኋል ሐዋርያው። ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም ይላችኋል ቅዱሱ የእግዚአብሔር ቃል። ይሄ ነው የሚነግረን፣ ይሄንን ነው የሚመክረን ይሄንን ነው። ስለዚህ ወዳጆች ሆይ ከጣዖት ሽሹ ይላል ሐዋርያው። አጋንንትን የሚያመልኩ ሁሉ ይጠፋሉና መጨረሻቸው ምሳት ነውና በሌሎች አማልክት አስቀኑት። ያኔ በምድረ በዳ እስራኤል በቃዴስ በርኔ በቆላተ ዮሳፍጥ አሮን አሮን ግበር ለነ አማልክት ብለው በጣዖት አስቀኑት እግዚአብሔር ተቆጣ እግዚአብሔር ላልሆኑ አጋንንት ለማወቋቸውም አማልክት በቅርብ ጊዜ ለተነሱ ለአዲሶች፣ አባቶቻቸው ላልፈሯቸው አማልክት ሰው በሙሴ ጸሎት ዳኑ። ዛሬም ሳታውቁ ያከበራችሁ የርኩሳን መናፍስትን የአጋንንትን በዓል ሃሎዊን በሚል መንፈስ ያከበራችሁትን እግዚአብሔር በቅዱሳን ጸሎት፣ በእነ ሙሴ ጸሎት ይቅር ይበላችሁ ኢየሱስ በምረታይን ይመልከታችሁ። ውጡ፣ ከአጋንንት ሽሹ፣ ከአጋንንት የእግዚአብሔር መልእክት ይሄ ነው ወገኖቼ። አው እግዚአብሔር ይናገራል። ለጣዖት ልጆቻቸውን ሰው በአውሮፓ የጣዖት አምልኮ ልጆቻቸውን እስከ መሰዋት ያደርሳቸው ነበረ። ለአጋንንት ይሰዋሉ፣ ልጆቻቸውን ያርዳሉ፣ በድንጋይ ላይ ይፈጠፍጣሉ። እግዚአብሔርን ከቶ የማይፈሩ ናቸው። በመዝሙር መቶ አምስት ቁጥር 37 እስከ 39 ብትመለከቱ በመዝሙር 5 በቅንፍ መቶ ስድስት ወንዶች ልጆቻቸውን፣ ሴቶች ልጆቻቸውን ለአጋንንት ሰው። የወንዶች ልጆቻቸውን፣ የሴት ልጆቻቸውን ደም ለከነአን ጣዖቶች የሰዋቸው፣ ንጹሕ ደም አፈሰሱ። ምድርም በደም ረከሰች፣ በሥራቸው ረከሱ፣ በማድረጋቸውም አመነዘሩ፣ ይላችኋል። ሃሎዊን የክርስቲያን በዓል አይደለም። አነሳሱም የአጋንንት ነው። በዓሉም ከመናፍስት ጋር የመገናኘት የርኩሰት በዓል ነው። ስለዚህ እግዚአብሔር በቅዱስ ጳውሎስ ሐዋርያ ከጣዖት ሽሹ ውጡ ይላችኋል ክርስቲያኖች አሜን። እግዚአብሔር ከጣዖት ያውጣን፣ እግዚአብሔር ከርኩሳን አሰራር ይለየን፣ እግዚአብሔር ትውልዱን በክንዱ ይቀፍ፣ በቤቱም ይሰብስብ፣ በቅዱስና ዙፋን ያቅርባችሁ፣ ከክፉ ነገር ይሰውራችሁ። የሰማችሁትን ሌሎችም አሰሙ ላይክና ሼር አድርጉ። አድርሶ አዲስ የሆናችሁ ሰብስክራይብ አድርጋችሁ በየዕለቱ የሚሰጠውን ትምህርት ተማሩ ወገኖቼ። ያዳንን እግዚአብሔር ነው፣ ቀድሞም የፈጠረን እሱ ነው። ከእሱ በስተቀር ሌላ አምላክ አናውቅም። የምናከብራቸው በዓሎች በኦርቶዶክስ ተዋሕዶ ቤተ ክርስቲያን እግዚአብሔር የሚከብርባቸው ብቻ ናቸው። ሌላ በዓል አናከብርም። ከአስራ ስምንቱ የጌታ በዓላት ተጨማሪ የምናከብራቸው በዓላት ቅዱሳኑን ብናከብርለት መላእክቱን ብናከብርለት በሚካኤል ላይ ላደረገው በገብርኤል ላይ ላደረገው በኡራኤል ላይ ላደረገው በኪሩቤል ላይ ላደረገው በሱራፌል ላይ ላደረገው በራጉኤል ላይ ላደረገው በሩፋኤል ላይ ላደረገው በፋኑኤል ላይ ላደረገው በነቢያት በአብርሃም ላይ ላደረገው በይስሐቅ ላይ ላደረገው በያይቆብ በዮሴፍ ላደረገው በነዳዊት ላደረገው ለነሙሴ ሙሴ ባደረገው ለሐዋርያት ብናከብር ለጴጥሮስ ላደረገው ለማቴዎስ ባደረገው ለዮሐንስ ባደረገው ለያይቆብ ለታዲዮስ ባደረገው ለሰማይታት ብናከብር ለጊዮርጊስ ባደረገው ለመርቆሪዎስ ባደረገው ለእስጢፋኖስ ባደረገው ለቅዱሳን ጻድቃን ለተክለ ሃይማኖት ብናከብር ለገብረ መንፈስ ቅዱስ ብናከብር፣ በገብረ መንፈስ ቅዱስ ላይ ላደረገው በተክለ ሃይማኖት ላይ ላደረገው በነቢያት በሐዋርያት በሰማይታት ላይ ባደረገው በቅዱሳን መላእክት በሰራዊት ሁሉ ላይ ባደረገው ላደረገው ለእግዚአብሔር ነው ኦርቶዶክስ ክብር የምትሰጠው ወገኖቼ። የጣዖት በዓል የለንም። የጠንቋይ በዓል የለንም። የርኩሰት በዓል የለንም። የመናፍስት በዓል የለንም። አንዳንዶች ከካቶሊኮች የመናፍስት ቀን ከሱ ጋር ሊያገናኙት ይሞክር አይደለም። ዛሬ ትውልዱ ማንበብ ይችላል፣ መመልከት ይችላል። የነገርኳችሁ ሁሉ ተጽፎ የምታገኙት ነው። ጳውሎስ ሐዋርያ እንዳለው ልጆች ሆይ ከጣዖት ሽሹ። ለዚህም እግዚአብሔር ይርዳችሁ። መብርሃን ከእናንተ ጋር ትሁን። ምልጃዋማ ይለያችሁ አይለየን በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነክሳ ለዘላለም ትኖር። በቀራንዮ አደባባይ ባፈሰስከው ደም ኢየሱስ ክርስቶስ ሆይ በቆረስከው ስጋህ ይቅር በለን። እራራለን፣ አንተን ብቻ አምልከን እንድንወርዳን ዕለቱን፣ ጊዜውን ሁሉ አንተን የምናመሰግን በክብር የምንኖርበት አድርግልን። አሜን። የሞቱ ዘመዶቻችንን አጽድቅልን። በደዌ ዳኛ በአልጋ ቁራኛ የተያዙትን ፈውስልን። ረድኤትና በጎነት አይራቀን። ክብር ምስጋናም ለዘላለሙ ላንተ ይሁን። አሜን